ሰላም ወዶች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሁሉም ሰላም እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። እና ወዶች ዛሬ ማለት ነው ጓደኞቼ አብሮኝ የሚሰሩ ለምሳሌ ጠዋት፣ ቀንና ወደ ማታ አካባቢ የምንጠቀማቸው ምን ተጠቀሙት ነገሮች እንደዚህ አሉና አሁን ጓደኞችን አቅርቤላቸዋለሁ እና ሲመጣራቸውና ከነዚህ መካከል ምርጫቸው የያዙትን እንደማስመርጣቸዋለሁ ያዘጋጀዋቸው እዚህ ጋር መስካፍ ያለ ማን መስካፍ እንደሚመርጠ ያለ እዚህ ጋር ደግሞ ስክሪም አለ ማን ስክሪም እንደሚመርጥም አለ እዚህ ጋር ደግሞ ሻይ አለ እዚህ ጋር ደግሞ ውሃ ማለት ነው። ስለዚህ ከነዚህ አራቱ ጣራቸውና ነው ምንም እንደምትፈልጉት ትወዱላችሁ አይደል? ምን እንደሚወዱ አውቃቸዋለሁ ግን ይነታታችኋል ብዬ አስባለሁ። ምክንያቱም የሚወዱትን ነገር ሁሉም ስለሆኑ ማለት ነው እጠራችሁና ከነዚህ ምርጫችሁ ምን እንደሆነ አሳዩ ይላቸዋለሁ፣ እና ምን እንደሚል አሳያችኋለሁ። አብራችሁ ቆዩ ውዶች። ሰላም ውዶች፣ እንዴት ናችሁ? ደህና ናችሁ? ምን ያለው እግዚአብሔር ይመስገን። ሁሉም ሰላም፣ እኔ ጋ ሰላም ነው እግዚአብሔር ይመስገን። እና ውዶች፣ ዛሬ ማለት ነው ጓደኞች አሉ የሚሰሩ ለምሳሌ ጠዋት ቀንና ወደ ማታ አካባቢ የምንጠቀማቸው ነገሮች እንደ እንትን አሉ እና አሁን ጓደኞችን አቅርቤላችኋለሁ እና ሲመጣራቸውና ከእነዚህ መካከል ምርጫችሁ ያገኝ እንደመስመርጭላችኋለሁ ያዘጋጀዋቸው እዚህ ጋር መስካፍ ያለ ማን መስካፍ እንደሚመርጣ፣ ያለ እዚ ጋ ደግሞ ስክሪም አለ፣ ማን ስክሪም እንደሚመርጥ ማ ያለ፣ እዚ ጋ ደግሞ ሻ ያለ፣ እዚ ጋ ደግሞ ውሃ ማለት ነው።

ከዛም ደግሞ ነስካፌ አሁን ያው ጓደኛዬ ሻይና ስክሪም፣ ያው ጓደኛዬ ደግሞ ነስካፌ ብቻ እና ይሄን እና